ሰላም ሰላም ውድ የተከበረሽ የደሴ ፋሚሊ ቤተሰቦች፣ እንደገና ዛሬም በአዲስ ቪዲዮ መጥቻለሁ። በላይክ በኮሜንት በስብስክሪት ጀምሩልኝ፣ ሀሳብ አስተያየታችሁን እንዳትተዉ። ለሚስቁ ስቴት ብሎ ከልቤን እናመሰግናችሁ። በርክ ብሎ ልኛ ከብራችኋለሁ የሚታከብሩኝ እና በሻ ቲቪ ሁላችሁንም አመሰግናለሁ። በቀደምም ደግሞ ምስጋናዬን አቀርባለሁ ያልኩት ልጆች አሉ። በእኔ ዙሪያ ላይ መጣችሁት እነ ሳናይት ውድ እናቴ እያላችሁ ኮሜንት የምታስቀምጡት እነፈትያ እነገኒ ሁላችንም ዛሬ አመሰግናቸዋለች። እነዚህ ደግሞ ስም የጠሯችሁ ጥሩ ጥሩ ልጆች ናቸው፣ ቪዲዮን የሚከታተሉት ናቸው። በነሱ ዙሪያ ላይ ብዙ ቪዲዮ ሰርቼ ነበረ። ተስፋ በመቁረጥ ላይ ሰርቻለሁ እዛ ቪዲዮ ላይ። ዛሬ ደግሞ ተስፋ መቁረጥ እያለም እሱም በደንብ እንደተረዳችሁ፣ ሌሎችም ሼር እንዳደረጋችሁ ትልቅ እምነት አለኝ። ዛሬ ደግሞ ምንድን ነው ሚላችሁ አሁን በሞባይል ዙሪያ ብዙ ችግር ነው ያለኝ፣ እና ለብዙ ልጆች እድል ተከፍቶ ሌሎች የዘጉበት መስመር አለ። በቃ አሁን ምንድነው? እኔ አሁን ብዙ ልጆች እዚህ ብዙ ተፈላጊ ሰዎች አሉ፣ ለማምጣት የሚፈልጉት ብዙዎች እየፈለጉ ነው። በዛ መካከል ላይ ምንድነው? እነሱ አሁን በጣም ምርር ያላቸው ውጠጤ ወጠጤ ልጆችን የሚብላሉ

እያለበት የሚፈልጉት እድሜያቸው ከ27 እስከ 30 ያሉት ያ ምንድነው መዘዝ ያመጣ አንድ ፍሬ ልጅ ቢትሆኝም በ በሀያ እድሜ ቢት መጪም ሞባይል ጥንቃቄ ቢታደርጉ ጥሩ ነው። በቃ ሞባይል ጥንቃቄ ያላደረጉ በቃ 24 ሰዓት ነው የሚያወሩት። በእውነት እኮ በሞባይል ዙሪያ ላይ አንዷን ለመሸኛት የተዘጋጀቹን ነው ለምኘ እኔ እግር ለወድቄ ያስቀረዋት በጣም ከባድ ነው። ሞባይል ዙራ ለጥንቃቄ አድርጎ አሁን በቃ ለሞባይል ጊዜ ነው ያለው። በቃ ስራ ከጨረሽ በኋላ ይፈልጋ ሰው 24 ሰዓት አይሰራ። 24 ሰዓት ስራ አይሰራም እንዴ? 24 ሰዓት ስራ አይሰራም እንዴ? በቃ እኮ አንድ ሰዓት ሁለት ሰዓት ራፍት ነው። በዛ ሰዓት ሞባይል መጠቀም ይሄ ክፍል ገብቶ መጠቀም፣ ክፍል ከሌላ አሁን ለምሳሌ እኔ እዚህ ፎቅ የለኝም ልጆቼ ጋር የሚደዋውል ከሆነ ከባለቤቴ ጋር የሚደዋውል ከሆነ ከፋሚሊ ጋር የሚደዋውል ከሆነ በታሽ ጨርሽ ነው ይመጣ። ያ ጥሩ ነው፣ ላለመኖሩ ጥሩ ነው። ለምን ደክመሽ ውለሽ እሷ ምትጨቅጭቅሽ ከሆነ ሞባይል ማትዥ ከሆነ ከድካም በኋላ ማታችሁ የምትኙት እንቅልፍ እግዚአብሔር አምጣ ከሞት ነው የምትመለሱት። በዛ መካከል ለምን ወይፋ አገኘው ብለሽ ይህን ስል ስትጎርጊ ስታወሪ ስታወቺ ስታወርጂ የእንቅልፍ ጊዜ ይባክናል። በቃ የእንቅልፍ ጊዜ ይሻልቃል። ጠዋት በጊዜ አትነሽም፣ እሷ በጊዜ ማትነሳናት፣ እሷ በዚህ ገብታ በዚህ ወጣች የሚባል ደግሞ ኪስ ይጀምራል። አንቺም ደውል ወደ ሌላ ሰው። ልጅ ካልተኛ በሽተኛ ነው የሚሆነው። የሰው ልጅ እረፍት ያስፈልጋል። ሰርቶ የዋላ ሰውነት ጥሩ እረፍት ስለሚያስፈልግ እረፍት ተተኝ። ክፍልሽ ከገባሽ በኋላ ደግሞ 24 ሰዓት መታወሪ ከሆነ የእንቅልፍሽ ሰዓት ይባተናል። እሱን ጥንቃቄ አድርጉ። ክፍላችሁ ላለ ላሌ ልጆች ነው የሚለው ክፍል ላለ አለ ብለሽ ጊዜሽን በስልክ ብዙ አታቃጭኝ። ይህንን የምነግራችሁ በቃ ጥንቃቄ አድርጉ። እንቅልፍ ሰዓታችሁን ጠብቁ። ትልቁ ነገር

እንደ እብድ ነው የሚያደርጋችሁ። ባልተኛችሁ ከሰው ጋር ያነጫንጫቸዋል፣ ከመዳሜ ጋር ያነጫንጫቸዋል፣ ከልጆች ጋር ያነጫንጫቸዋል። ጥሩ እንቅልፍ የተኛ ሰው አይነጫንጭ። እሱን አደራ፣ አምላችሁ አደራ። ጥሩ እንቅልፍ የተኛ በቃ፣ ይሄ ነው የምመክረው። ሁሉ ጊዜ የምመክራችሁ ይሄ ነው። አሁንም ምንም ምክሬን እንላቀርጥ እንቀጥላለን፣ ምንም ምክሬን እንቀጥላለን። አሁንም ባጠገቤ ላይ የምሆነውን ነገር እያየሁ ሌሎችም ሼር የተደራረቡ እንዲቀባበሉ ያደርጋሉ። አዳዲስ ስለሚመጡት ልጆች በቃ እኔ ብዙ ጊዜ ነገር በጣም ይፈልጋሉ። ደሞ ኮርፋ ምንም ጊዜ በቃ አንቺ ፊት ኮረፍሽ ማለት በቃ የሰው ነገር አልተቀበልሽም ማለት ነው። ሞባይል

እኔ ደክሜ እኔ ለፍቼ ሰው ተለውጦ ሰው ተቀይሮ ሄድ። እኔንም የምላችሁ በቃ ስለዚህ፣ ቪዲዮን ስላዳመጣችሁ በጣም ነው ማመሰግናችሁ። ከልብ አመሰግናችሁ። ለምን አሳብ አስቴታችን ደግሞ አትተው አሁን የምንሰራለሁ በዚህ ዙራ ላይ ቀጥላለሁ። ምክሬን አሁንም ቀጥላለሁ። ያየሁትን በራሴ በዚች ባለውበት ልጆቼ ላይ ያየሁት ነው። በእነሱ ምክንያት እየሰራሁ ሌሎችም እንደምትጠቀሙ ተስፋ አደርጋለሁ። እኔ በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ባይ